አረ ምን አረገ? የሚታተያት ልጅቱን ታያት ልጅቱን ታያት ይዘሽ ታወጪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ መንገሻ የቱ ተካታ ሰላም ሆናችሁ ባላችሁ በሰላማችሁ ብዝዝት ይበልልን። ዛሬ ከብራዘር ጋር ማጠናን፣ እንደምታዩት ዛሬ ሚስቱን ፕራንክል እናረጋለው። የሆነ ኮሜንት ተጽፎለት አንበሰልኩ ዩቲዩብ ላይ ጽፈውለት እንወድሃለን ምናምን ብለውታልና አሁን ፕራንክ ልናደርጋት ነው። ያንን ብለን እምትለው ደግሞ አብረን እንሰማለን። ሰላም ላችሁ ሰላም ሰላም ባላችሁ እና ለማንኛውም፣ እንደምታዩት እንደምዋል ዝሮ አሁን ያንን ምን ብለን እንሰራለን መሰላችሁ፣ እንደምታዩት ፕራንክ እናደርጋት ልጇ በቃ እንደዚህ ብለው ጽፈው ይላታል። እና ምን ብለን እንሰራው ነው እስኪ እንግዲህ ምን እንደምትል አብረን እናያለን። ላይክ ሰብስክራይብ ሸር እያደረጋችሁ አስተያየት ኮሜንት ለምትሰጡኝ ሁሉ ከምር ከልብ ያመሰግናለሁ። የደወሉ ምልክት እየተጨቀጣችሁ ተቀላቀሉን። አዳዲስ ቪዲዮችን ወደ እናንተ ጋር ይዘን እንመጣለን። ለዚህ ቻናል ደግሞ አዲስ የሆናችሁ የደወሉ ምልክት ጨቀጥ እያላችሁ ተቀላቀሉን ማለት ነው። አስተያየት ኮሜንት ለምትሰጡኝ የምር ከልብ አመሰግናለሁ ማለት ነው። እና በተረፈ ደግሞ እንደምታውቁት አንድ ሺ ሞልቻለሁ በጣም ከምነግራችሁ በላይ በላይ በሊብ ላይ እየተጫወትን ነው። እየገባችሁ ኮሜንት አስተያየት በበቀደም እየሰራልሽ ልንገርሽ፣ አሁን በኮሜንት የተጻፈልን ስልክ አይተዋል። የምሬ ነው። አንዲት ሴት እኔ በሱ ፍቅር ልሞት ነው እያለች ጦይባ ራሱ በኔ ስልክ ደውላ አገናኝ ብላኝ ነበር በቀደም እንደዚህ እያሉ ነው። እኔ በባለፈው በኮሜንት ላይ በኮሜንት ላይ ራሱ ማለት ነው እኔ እዚህ ዩቱብ ጋ ተጽፎ አይቼው ራሱ ማለት ነው እኔ እንትን እያለ ነው ብዬሽ ነበር።

ተይ አሁን ጠራራት ነው። አንተ ለምን እንደዚህ ታደርጋለህ? ጠራራት ነው። አንተ ለእንግዲህ ማቆም አለብህ። ገነት እኮ ራሱ ነግራች ነበር። ዝም ብለሽ አይደለም። እኔ በበቀደም ራሱ ይህንን ጠርጥሬ ነበር። ሳፍለታና አሁን እና አስተኛት። ልጅቱ ቆይ አሁን እንሸማገላለን። ለእንግዱ ያቆማል። አንተ ምንም አላረኩም። እኔ ምንም

ነይ ነገር ያ ልጅቱን ይሻልሻል። በቃ ወዲያለሁ ምናምን ብላ የጻፈ እሱ እኔ ምንም ማድረግ አልችልም። እኔ አይቼዋለሁ በኮሜንት ወዲዋለሁ ተወድዋለሁ ምናምን ብላለች። ይሄ አይካልም። እኔ መቼም ላንቺ አልደብቅሽም፣ እውነቱን ነግሬሻለሁ። ነይ በቃ ቁጭ በይ፣ አሁን እናሸማግላችኋል። እንግዲህ ወዲያም እሷም ነግራታለን እንድትጽፍ